ቤቲና ሀና አሁንም በኩኩ በጣም እየተናደዱባት ነው። ምክንያቱም ሳሚ እሷን ሊጋብዛት እዟት ስለሄደ፣ እናም ቆይ ምን ይሰሩን ምን ይሰራሉ፣ አብረናት ተከትለናት እንሂድ፣ እኔ እኮ አልጋ ቤትም ሊሄዱ ይችላሉ፣ ስለዚህ ቶሎ በይ ስጣኝ እያለች ቤቲ ሃናንም እሺ በቃ ብላ ሻርፕ ተሸፋፍነው አብረው ከስር ከስር እየተከተሏቸው ሲሄዱ የሆነ ካፌ ይገባሉ። ካፌ ገብተው ኩኩና ሳሚ። ኬክ ምናምን ያዘው ከዛም በኋላ እያጋበዛት እያለ እያወሩ እናም ሀናና ቤቲ አንድ ላይ ሂደው የሆነ ጥግ ጋ ቁጭ ብለው ተሸፋፍነው የሚያወሩትን ይሰማሉ። እናም የሚያደርጉትንም ይሰማሉ እያዩ እያለ ግን አላያቸውም። ነገር ግን ኩኩ አይታቸዋለች። እናም ኩኩ እንዳየቻቸው ሳሚ ግን ለምንድን ነው የበለጠ ለእኔ የምትንከባከበኝ ይህን ያክል ለምንድን ነው ትለዋለች፣ ማለት ነው ሳሚን ብድግ አድርጎ እንዴ ኩኩ ስለምታሳዝኝ ነው፣ ለዛ ነው እኮ ይላታል፣ ማለት ነው። እና በጣም ነው የምታሳዝኝኝ ብሎ ይመልስላታል። እናም እነ ቤቴን ዘወር እያለች እያየች ሳሚዬ በጣም ነው የማመሰግነው እውነት ከክፍለ ሀገር ከመጣው አንድ ሰውም እንደዚህ አስታውሶኝ ሆነ ጋብዞኝ አያቅም እና በጣም ደስ ስላለ ብቻ አንዴ ልሳም ስለዋለች፣ ማለት ነው፣ እንዴ ለምን ኩኩ? አይዞን ደስ ስላለ ነው ወይ ስለጋበዝከኝ ነው? አንዴ ልሳም በቃ ስለዋለች። ምክንያቱም ሰው ግን ልሳም ያለችው እነሱን ልታናድ ስለፈለገች ነው። እና ተነስታ ትስመዋለች ማለት ነው። ስትስመው፣ ቤቲ ሳመችው፣ ሳመችው፣ ሳመችው፣ ውይ ውይ ውይ ውይ፣ እቺ ወራዳ፣ ውይ ውርደት፣ ውይ ውርደት። በቃ ሙጭጫን ከሳመችው በቃ ሳመችው፣ ሳመችው እያለች በጣም ተናዳ ለሀናት ነግራታለች። ሀና ወይኔ ኩቁ ሰራችልኝ እንዴት እንዴት አታለለች፣ እንዴት በኋላገር መስራ እንዴት ታታለለኛለች? ወይኔ አታቀኝማ አያለች በጣም እየተናደደች እያለ ወይኔ ወይኔ አና ቆይ፣ አንቺ ግን ወይኔ ወይኔ እንዴት ነው አንቺ? ቆይ መልክ በቃ አይ የአንቺ አንቺ እኔ መሰለተቶ እንዴት ነው ይህች ጋርዳሜ ሊያፈቅራት የቻለው ግን ለምንድን ነው? ቆይ አንቺ፣ ቆይ መልክሽ፣ ቆይ መቼ ነው የሚሰራልሽ? ቆይ አንቺ መልክ የሚመስል በቃ ወይ ወይ ወይ መልክ በጣም ነው ያሳቀችኝ። የሆነት የቤቲን አክት ላደርግ ብል ሳቅ የመጣብኝና ቤቲ በጣም ነው የምታስቀው። ሀና በጣም ተናዳ፣ እናም ሀናን ምንድን ነው አንቺ መልክሽን ከሷ ማለትም፣ እንዴት ነው በዚህ በዚህ ካልተጠቀምሽበት ምን ሊሰራልሽ ነው እያለች ነበረ ስታናደዳት የነበረው። እሷም በጣም ነበር የተናደደችው፣ ምክንያቱም በኩኩ የምታፈቅረው ሰው ስላለች። እናም ደግሞ በጣም የሚያስቀውና የሚገርመው ነገር ግን ተከትለው ሂደው ከስር ተሸፋፍነው እነሱ የሚሉትን ነገር ለመስማት ነበረ። እናም ኩኩም ደስ ብሏትኝ ተጋብዛ እናም ሳሜ ሸኝቷትኝ፣ በቃቸው ብሏትኝ በስነ ስርዓት ወደ ቤት ይመልሳታል። እናም ከቤት ስትመለስ ግን ሰላም ሰላም አለቻቸው ማለት ነው። በጣም ነበር የተናደዱባት። በተለይ በተለይ ሀና ኩኩ አንቺ እኔን አታውቂኝም ማለት ነው። ቆይ እሰራልሻለሁ፣ እንደት ነው ምናምን ነገር ምግብ አቅርብ ይሏታል ማለት ነው። እና ምግብ ራሱ መሰራው እንደ እረፍት ነኝ እኮ እረፍት እንደ ሳስበው ትሄጃለሽ ትላለች። በቃ ይልሻና አሁንም ቢሆን እኔ ካልፈልገሽ መሄድ ይችላል ነው ትላለች ማለት ነው። ምክንያቱም ስራውን መውጣት ይችላል ነው ከስራው ትላለች። አንዲ በእናትሽ ምን ለምን እሺ መስሽ አንዴ ጥሩ ግበያ ሂጅ ሂጅ ትላለች ማለት ነው። እናም እሺ በቃ እሄዳለሁ ትላለች። ከዛም በኋላ ቤት ቢድቀር ይሄ እንዳትሄጂ አትሄድም አትሄድም። ተያት እንደፈለገች ትሆን እዚህ ቤት እንደፈለግሽ ወይ እንደፈለግሽ ሞን ምንም ችግር የለም። ቆይ ሀና ቆይ፣ ምን ሆነሽ ነው? እዚህ ስትሄድ የት እንደምትሄድ ስለዚህ እሱ ጋር በቃ በጣም ቁጭ በይ ማለት ነው። ችግር የለም፣ ሀና እኮ ስለምትናደር ነው። እኔ አሳመናታለሁ። ችግር የለም ብቻ ዝም ብለሽ በቃ ማለት ነው።

ሳሚ ሊጋበዛትኝ ወደ ሆቴል ውስጥ ነበር ማለት ነው። እናም ሀናና ቤቲ በጣም ተናደው ነበር ማለት ነው፣ ምክንያቱም እንዴት ነው እሷን የሚጋብዛት ብሎ እና ወይንም አብረህ ጋብዘን ሲሉትኝ አይ እኔ ኩኩን ብቻ ነው የምጋብዘው እንጂ እናንተን አልጋብዝም፣ ዛሬ እቅዴ ኩኩ ነች፣ ስለዚህ አያስፈልግም ብሏቸው፣ ሳሚ ጥሏቸው እንቢ ብሎ ሄዶ ነበር። ሀናም እኔ ለምን እዚህ ቤት አላዘጋጅም ሳሚ የስብስብ ብለን ለምን ትሄዳለ ብትለውም፣ ነገር ግን ከአቅማቸው በላይ ስለሆነ ሁሉንም ትቶ ልብሷን ቀይራ አብረው ቻው በሉ እንግዲህ ከራባችሁ ውስጥ አለላችሁ ሽሮ አሞቃችሁ ብሉ ብላቸው ነበር የሄደች ማለት ነው። እናም ቤቲም ከፈለግሽ ሽሮውን አሞቀሽ ጠጪ ራስሽ ብላትም ነበር ማለት ነው። እናም በጣም ተናዳ ለሀና አይ እንዲህ እኔ እኮ አሁን እኮ እዚሁ አትሄዱ እኮ አልጋ ቤትም እኮ እዚሁ ልትገባ ትችላለች። ቆይ ልጁን ምን አስነክተው ነው የሆነ ነገር አስነክተዋለች፣ እንዲህ ስለዚህ ተከታትለን መሄድ አለብን፣ መከታተል አለብን ስትላትም ነበር ማለት ነው ማለት ጣልቃ ቤት እያለች ነበር ያለቀው። እናም በዛ መሰረት ተከትለው አብረው ሄደው ነበር። አብረው ቁጭ ብለው እያዩ ያለ ኩኩ ግን አይታቸዋለች አለች ማለት ነው። ነገር ግን ሳሚ ግን አላያቸውም፣ እና አንድ ላይ ሆነው የሚያወሩትን እየሰሙ ነበረ። በተለይ በተለይ የሚያወሩት እንኳን ባይሰማቸው የሚያሳዩትን አክት እያዩ ነበር ማለት ነው። እናም በተለይ ትኩረት ሰታ ቤት የነበረች ፊትለፊት ያለችው ሀና ዞር ስላለች ቤት የምትላትን ነበር የምሰማ ማለት ነው። እና ቤት ሲሰማት በተለይ ደግሞ ሳመች፣ ይች ወራዳ ሳመችው፣ ሳመችው፣ ሀና ሳመችው፣ በቃ ተንቀናል። በቃ ሀና በቃ ሳመችው ሳመችው እኮ በቃ አለቀ በቃ ስለዚህ ሳሚ በቃ አመለጠን እንዴት ነው ቆይ ግን አንቺ ሀና እንዴት ትሸነፍ ያለች እንዴት ትሸነፍ ያለች ኧረ እባክሽ እንደዚህ እንደዚህ ሲሆን እኔ ነው ተሸነፍ ያለች ፍቅር ሲሆን ሳሚ የልጅ አባት ነው ትያለች ግን እንደዚህ ኩኩ ስታሸንፍ ግን አንቺ ተሸነፍ ትያለች ሁለታችንም የተሸነፍ ነው ትላለች ማለት ነው ሀና እናም እንደዛ ያሉ ተገባብዘው ግን መጨረሻ ላይ ወደ ቤት ሲሄዱ ማለት ነው ገጠማቸው ነገር ምንድን ነው? በጣም ተናደውባትም ነበር እና ነው ቤት እኮ ነው ወሰደሽ የሚጋብዝሽ ብለን ነው አሉ ማለት ነው። ምክንያትም ቁጭ ብለው እያዩዋት መሆኑንም አውቃለች ማለት ነው። እናም በቃ ምግብ አቅርቤ ትላለች እንደ ምግብ ሰ ለመሳሰ በለ አልሰራሁም ትላለች ማለት ነው። እናም በጣም ትናደድባታለች እና በቃ እንደውም ከፈለግሽ አባሪ ወይም ደግሞ አሰናብቲኝ ይሄዳለሁ፣ አልፈልግም። በቃ እንደውም ተላሃለች ማለት ነው።